ፈረንሳይ በ1899 ባሰመረችው ግራ አጋቢና ያልተለየ ድንበር ምክንያት ታይላንድና ካምቦዲያ ከመቶ ዓመታት በላይ የድንበር ላይ ግጭት ውስጥ ናቸው። አንዴ ረገብ፣ ሌላ ጊዜ መልኩን ለውጦ ጎረቤት የደቡብ ምስራቅ ኤዥያ ሀገራትን ሳይቀር ሲያመስ የቆየ ጉዳይም ነው። የዓለምን የሰላም ኖቤል ሽልማት እያማተሩ ላሉት ራሳቸውን የምድር አስታራቂ አድርገው ለቆጠሩት ፕሬዚዳንት ዶናልድ ትራምፕ ደግሞ ልፋታቸው መና ቀርቶባቸዋል። በእርግጥ አሁንም ትራምፕ የሀያሏ አሜሪካ ፕሬዚደንት በመሆናቸው ብቻ በአንድ የስልክ ጥሪ የካ የካምቦዲያን ፖለቲከኞች እልህና የታይላንዶችን ለጽፋ አነዘጋጅ ጥሪ የማርገብ ፖለቲካዊ አቅሙ እንዳላቸው አትጠራጠሩ ሲል ለዋሽንግተን ፖስት ዘግቦታል። የሀገራቱ ውጥረት ያለምን ፖለቲካ አካሄድ ወደ ቅኝ ግዛት ዘመንም የሚወስድ መሆኑ ፖለቲካውን ያወሳስበዋል። አብዛኞቹ የኤዢያ ግጭቶች የቅኝ ግዛት ዘመናት አሉታዊ ውጤቶች መሆናቸው ቁርሾ ከታሪክ ጋር የሆነ መምጣቱንም ፍንጭ ይሰጣል። በፓኪስታንና ህንድ መካከል ያለው ውጥረትም የብሪታንያ ቅኝ ግዛት ውጤት ሆኖ ሳለ በታይላንድና ካምቦዲያ መካከል ያለው ድንበር ዘለል መጠቃቃትም የፈረንሳይ ቅኝ ግዛት ውጤት ሆኖ መመዝገቡ ጉዳዩን ዓለም አቀፋዊ ያደርገዋል። ድንበር ላይ ታሪካዊ ቦታዎች የማያግባቧቸው ካምቦዲያና ታይላንድ የኤዥያን ፖለቲካ ጫና ውስጥ ማስገባታቸው አይቅሬ በመሆኑ የዓለማችንን ከግማሽ በላይ ማለትም ከአራት ነጥብ ስምንት ቢሊዮን በላይ ህዝብ ወይንም ከ60 በመቶ በላይ ህዝብ መሸፈኑ በቀላሉ የማይቋጭ ከሆነ ፈተናው ከኢኮኖሚ ባሻገር ይሆናል ተብሏል። በአዲስ መልክ በታይላንድ ና በካምቦዲያ መካከል የተቀሰቀሰው ጦርነት የአሜሪካን የተጉሳቁ የፍጹም ስምምነት ፊርማም ዋጋቢ ሲያደረገ በመሆኑ ይዘቱ ወዲያውኑ ዓለም አቀፋዊ ሆኖ ተመዝግቧል። የደቡብ ምስራቅ ኤዥያዎቹ ሀገራት የዋሽንግተንን ተኩስ አቁም አልጣስኩም በሚል አንዱ ሌላውን ከመውቀስ ውጪ ኃላፊነቱን እስካሁን መውሰድ ተስኗቸዋል። ጥቃት ሲሰነዘረብን እኛም ምላሽ ሰጠን ምክንያታቸው እየሆነ መጥቷል። ፖለቲካዊ አለመግባባቱ የሁለቱ ሀገራት ብቻ ሳይሆን የምድርን ፖለቲካ በጎራ ከፍሎ ሊያምስ የሚችል ነው በሚል ስጋት የተጋረጠባቸው ፖለቲካዊ ተንታኞችም ተበራክተዋል። የመጨረሻው ጦርነት፣ ሐምሌ ላይ ለአምስት ቀናት አድርገው የ48 ሰዎች ሕይወት ተቀጥፎ 300 ሺህ ሰዎችን አፈናቅሎ በማለዣው ጠቅላይ ሚኒስትር አንዋር ኢብራሂምና በፕሬዚዳንት ዶናልድ ትራምፕ አማካኝነት ከሁለት ወራት በፊት በኳላሉምፑር በተኩስ አቁም ጉዳዩ መፍትሄ ማግኘቱ የሚዘነጋ አይደለም። አሁን ግን በተኩስ ልውውጥ ተጥሷል። የፕሬዚዳንት ዶናልድ ትራምፕ ኖቤል ሰላም ሽልማት መንገድ ጠረጋና በጉዳዮች ላይ መተማመን ወይም ዓለም ላይ ስምንት ጦርነቶችን አስቆሚ ያለው የሚሉትን የአሸማጋይነት ቁልፍ ሰውነኝ ግንዛቤያቸውን ፈተና ውስጥ ማስገብቶ ባቸዋል። አዲሱ ውጥረት መጀመሪያ ላይ የተቀሰቀሰው እሁድ ሲሆን የሮያል ታይላንድ ጦር የካምቦዲያ ኃይሎች በታይላንድ ወታደሮች ላይ ጥቃት ሰንዝረው ጦርነቱን የቀሰቀሱት በምስራቃዊ ኦቦን ራታ ቻኔ ግዛት ነው በሚል ከሷል። የካምቦዲያ ኃይሎች ንጋቱን ተጨማሪ ጥቃቶች በተለያዩ አካባቢዎች ላይ ፈጽመዋል። ታይላንድም ጥቃት እንዲሰነዘር ባደረገው ወታደራዊ አላማ ላይ በአጸፋዊ ስትራቴጂያችን መሰረት ጥቃት ሰንዝራለች። አየር ኃይሉም ድጋፍ እንዲያደርግልን ጠይቀናል። ከካምቦዲያ ጦር በኩል የሚመጣውን ጥቃት ለመመለስ እንዲሁም ካምቦዲያ ተከታታይ ጥቃት በታይላንድ ላይ ለመፈጸም የተለያዩ ድጋፎችን እንዳገኘች ሁሉ ራሳችንን ለመከላከል ይህንን አድርገናል ለማለት ነው። አራት ሰዎች ህይወታቸውን ሲያጡ ዘጠኙ ተጉርተዋል ለዛውም ባንፖንግ የጦር ሰፈር ላይ የደረሰ ጥቃት ነው ያለችው ባንኮክ አንድ ወታደር ህይወቱን አጥተዋል አራት ቆስሎብኛል በሚል ፕኖም ፔነንን ኮንናለች ጥቃቱ በመድፍና በሰዋል በአውሮፕላን ድሮን የተፈጸመ መሆኑንም አለም ልታውቅልን ይገባል የሚል ወታደራዊ ትችት ለመሰንዘር ሞክራለች እርግጥ ካምቦዲያ የአየር ጥቃቱን ያደረሰችው ታይላንድ ናት በሚል እየሞገተች ይገኛል አዳሯን ታይላንድ የካምቦዲያን ስጋት ለመቀነስና እንዳስፈላጊነቱ እርምጃ ለመውሰድ ኤፍ 16 ተዋጊ ጀቶችን አሰማር ቻለሁ በሚል በአየር ኃይል ቃል አቀባዩ በኩል ይፋ አድርጋለች። ብሔራዊ ደህንነትን ለመጠበቅና ንጽሕናን ከሚሰነዘረው የካምቦዲያ ጥቃት ለመታደግ ይህን ማድረግ ግዴታ የሆኗል ያለችው ባንኮክ ከካምቦዲያ የመከላከያ ቃል አቀባይ ሌትናንት ጀነራል ሜሊ ሶችያታ በኩል የውሸት ተነክተናል ክስ ነው በሚል የጽፋ ትችት ተሰንዝሮባታል። በታይላንድ ካምቦዲያ የሰላም ስምምነት ላይ ታይላንድ ጥሰት በመፈጸሟ በብርቱ እንዲወገዝ እንጠይቃለን። ታይላንድ በተደጋጋሚ በምትወስደው ሕገወጥ ተግባር ሙሉ ለሙሉ ኃላፊነት እንድትወስድም እናሳስባለን። ካምቦዲያ ታይላንድ የቀጠናውን ሰላምና ደህንነት የሚያወካውን ጸብጫሪነቷን አሁኑኑ እንድታቆም ጥሪ ታቀርባለች። የታንክ የአነስተኛ ጦር መሳሪያዎችና ሞርታሮች ጥቃት ተከፍቶብናል በሚል ካምቦዲያ እየወቀሰች ይገኛል። አጸፋዊ ምላሽ ፈጽሞ አልሰጠንም በሚልም ያስተባብላሉ። በድንበር አካባቢ ጦሯን እየገነባች ነው በሚል ካምቦዲያ በታይዋን ትወቀስ እንጂ የካምቦዲያ መንግስት በዶናልድ ትራምፕ የተኩስ አቁም ስምምነት እቅድ መሰረት እየተጓዝኩ ነው የሚል ሀሳብ አለው። ፈረንሳይ ካምቦዲያን እስከ ፈረንጆቹ 1953 ድረስ በቅኝ ግዛት ማስተዳደሯ ይታወሳል። በተለያየ የፖለቲካ አለመግባባት ጥም ሀገራቱ የዘለቁት የቅኝ ግዛቱ የድንበር አከላለል ስርዓት ነው በሚል በርካቶች ፓሪስን ጭምር እየተቿት ይገኛል። ታይላንድ የአየር ጥቃት ማድረሷ ደግሞ ውጥረቱ የከፋ መሄዱን የሚያሳይ ነው ተብሏል። ግልጽ የአየር ጥቃት ተፈጽመው አውሮፕላን ሂን ፓይረት ከሆነ አካባቢ በሲሳኬት ግዛት ከአንድ ቀን በፊት ግጭት መፈጠሩን ተከትሎ እንደሆነም ተነግሯል። በዚህ ግዛት ውስጥም አንዱ ሌላውን መውቀስ እንጂ ኃላፊነቱን ወስዶ ለጉዳዩ መፍትሄ ያመጣ የለም። ለ20 ደቂቃ ያህል የተኩስ ልውውጥ ቀደም ባለው ቀን ሲደረግ ወደ ከባዱ የአየር ጥቃት ውስጥ እስከ መግባትም ተደርሷል። ምንም እንኳን የታይላንድ ጠቅላይ ሚኒስትር ግጭት ውስጥ መግባት አንሻም ቢሉም ከነኩን ግን ጦራችን ዝግጁ ነው በሚል ሀሳብ ሰጥተዋል። ታይላንድ ግጭት ቀስቃሽ ሆና አታውቅም። ያም ሆኖ ግን ለዋላዊነቷን ለማስጠበቅ የትኛ የትኛውንም ወታደራዊ መስዋዕትነት ትከፍላለች ግዴታዋም ነው በሚል ሀሳብ መስጠታቸው በካምቦዲያ በኩልም እንዲህ አይነቱ ጥቃት ሊደርስብን ነው ሀሳብ እንዲነሳ እያደረገ መጥተዋል። ከአሜሪካ ፖለቲከኞች ጀርባ መሰጠትን በመስጋት አገራቱ ለሰላም ዝግጁ ነን በሚል ሀሳባቸውን ቢያጋሩም በድንበር አካባቢ ያለው ውጥረት ከትላንቱ ዛሬ መልኩን እየለወጠ መሄዱን ግን መዘንጋት ለኤዥያ ፓስፊክ ቀጠና ሳይቀር ስጋቱን የከፋ ያደርገዋል። የካምቦዲያው ሀንሳይን በድንበር ላይ ያሉ ወታደሮች በትዕግስት ጉዳዮችን እንዲከታተሉ ማብራሪያ አቅርበዋል። አራት አስርተ ዓመታት ገደማ ካምቦዲያን ያስተዳደሩት ይህ ጠቅላይ ሚኒስትር አሁን ስልጣኑን በ2023 ወደ ልጃቸው አስተላለፉ እንጂ ዴሞክራሲን ያውቁም በሚል ቢተቹም በታይላንድ ጉዳይ ግን የማይናወጣ አቋም አላቸው ተብሏል። የታይላንድ ጦር በድንበር አካባቢ ያሉ ከ35 በላይ ዜጎች ለቀው እንዲወጡ መደረጋቸውን ይፋ አድርጓል። በካምቦዲያ በኩል ደግሞ ትምህርት ቤቶች እንዲዘጉ መደረጋቸው፣ ሁለቱም ወገኖች ጦርነቱን አንፈልገውም ቢሉም ለውጊያ የተዘጋጀ ማንነት እንዳላቸው የሚጠቁም ያደርገዋል። ተደርጓል። ሆስፒታሎችን በታይላንድ ዙሪያ ተዘግተዋል። የማሌዥያው መሪ ለሁለቱም ውጥረቱን እንዲያቆሙ ጥሪ አቅርበናል በሚል ሀሳብ ቢሰጡም ጉዳዩ ግን ተወሳስቦ ቀጥሏል። ጠቅላይ ሚኒስትር አንዋር ኢብራሂም ኤዥያ ጦርነትን መሸከም አይችልም፣ ሁለቱም ውጥረቱን ያብርዱት በሚል ማሳሰቢያ ጭምር ለመስጠት ሞክረዋል። ይህ ደግሞ በቀላሉ የማይፈታ ነው ተብሏል። በ1899 ፓሪስ የቀበረችው የቅኝ ግዛት ቦምብ መፈንዳቱን ቀጥሏል። ፖለቲካዊ ውስብስብነቱ 21ኛውን ክፍለ ዘመን ተጨማሪ ትርምስ ውስጥ የሚከትነው እየተባለ የሚገኛል ተገኘዋል 817 ኪሎ ሜትር የየብስ ድንበር አገራቱን ተጨማሪ ቀውስ ውስጥ እንዲዘፈቁ እያደረጋቸው የሚገኘውም ከዚህ አንጻር እንደሆነ ይፋ ሆኗል። ከባድ መሳሪያዎችን ካምቦዲያ አንቀሳቅሳለች በሚል ታይላንድ እየከሰሰች ይገኛል። 70 በመቶ የድንበር ላይ ነዋሪ በታይላንድ በኩል እንዲወጣ መደረጉ ደግሞ ወታደራዊ ዝግጅቱ እንዳለ የሚጠቁም ያደርገዋል። ክፍለ ዘመንን የተሻገረው የሀገራቱ ግጭት የድንበር ጉዳይ መፍትሄ አልባ ሆኖ መዝለቁ ደግሞ ኤዥያ ፓስፊክን ሳይቀር ጫና ውስጥ እያስገባው ይገኛል። የግዛት ና ታሪካዊ ቦታዎች የይገባኛል ጥያቄ ወይም ደግሞ አንዱ በሌላው ላይ መክሰስ፣ ፕሬ ቪሄር ቤተ መቅደስ ዋነኛው የጸባቸው ምንጮች እንደሆኑ ይነገራል። ዓለም አቀፉ የፍትህ ፍርድ ቤት በ1962 እንዲሁም በ2013 ችግሮችን ለመፍታት ቢሞክርም የስነልቦናው ጦርነት ለዘመናት በመዝለቁ ችግሩ አሁንም ተወሳስቦ ቀጥሏል። የቅኝ ግዛት ድንበር፣ ጥንታዊው የህንዱ ፕሬ ቪሄር ቤተ መቅደስ፣ ብሄርተኝነቱና ፖለቲካው በተለይም በካምቦዲያው ሀንሳይን እንዲሁም የታይላንድ የፖለቲካ ሰጎች ተገዳዳሪነት የማደን ሌሎች ታሪካዊ ጉዳዮች አያግባቧቸውም። ላለፉት ሰባት ወራት እንኳን ግንቦት፣ ሰኔ፣ ጥቅምት፣ ህዳርና አሁን ላይ ደግሞ ጸብ ውስጥ የገቡት ካምቦዲያና ታይላንድ ለመፍትሄ ካልሰሩ በስተቀር ኤዥያን ጫና ውስጥ ሊያስገቡት ይችላሉ የሚል መረጃ በስፋት በመውጣት ላይ ይገኛል።